ጠብታ ክፍል አምስት ማለፊያ ጥሩ እንግዲህ አውስ ከነገ ጀምሮ ትምህርት ቤት አይሄድም ሰማ ከነገ ጀምሮ ትምህርት ቤት አትሄድም አለች ወይዘር አትደገብ ቀደማዊ የተመለከተች ምንም ሳይለሽ ብሎ እምባውን ያወርድ ጀመር አሁን ሁሉም ነገር ካቅሜ በላይ ሆኗል እኔ ላይ የስቃይ ብትር ያበዙብኝ ነው የተፈጠርሁት በቃ ምን ማድረግ እችላለሁ እያለ ፍየሎቹን ወደ በርሃ ይነዳል በቃ የኔ ዕጣ ፈንታ እረኝነት ከዚያም ገበሬነት ነው አባቴ ቢኖር ኖሮ ምናልባት የሁሉ ስካይ ባልደረሰብኝ ነበር እያለ ማንጎራጎሩን ቀጠለ። እታታይ ያደረጋች ነገር ትክክል ነው፣ ይህን ያህል ከተማሪ በቀዋል፣ አለች ማለፊያ። ልክነች ለከነች ልጅ ደግሞ አባቱ ብቸኛ ወራሽ ነው፣ ወርሱን ከአሁን ራሱ ማስተዳደር ይጀምር እንጂ አለች። በጣም እንጂ ብላ ማለፊያ ክትክት ብላ ሳቀች። የቀዳማዊውን ወደ ትምህርት ቤት አለመምጣት የተረዳ አንድ መምህር ተማሪዎቹን ጠየቀ። ለምንድን ነው ቀዳማዊ ያልመጣው? አለ ሁሉም እርስ በርስ ያዩ። አንድ ልጅ እጁን አወጣና፣ መምህር ቀዳማዊ ከዚህ በኋላ ትምህርት ቤት አይመጣም። ትምህርት ቤት አትሄድም ተብሏል አለ። መምህሩ በጣም ተናደደ። ምክንያታቸው ምንድነው? አለ። አላውቅም መምህር፣ አለ ልጁ። በል ትምህርት ቤት ትምህርት ትጨርስ ወጥተህ ቢሮን ትጠራኝ፣ ወደ እነ ቀዳማዊ ቤት ወስደኛለህ አለ። እሺ፣ ግን እኔ እንደወሰድኩህ ስታወቅ ከቤት ልሰደብ እችላለሁ አለ ልጁ የመጣበትን ፍርሃት እያሰበ፣ አታስብ እኔ ሁሉን አስረዳቸዋለሁ፣ አትፍራ አለ መምህሩ። እሺ መምህር አለ ልጁ። ዛሬ እስከ እንጨት ዛሬ እስከ እንጨት እንልቀምልሽ እናቴ፣ አለች ማለፊያ ፊቷ በደስታ ወጋገን እያበራ። እሺ ደስ ይለኛል ልጆቼ፣ መቼም እናንተን ፈጣሪ የሰጠኝ ምን እንደሆነ አላቅም አለች ወይዘሩ። አተከ እንዴ ባይሰጥሽ ኖሮ ብለሽማ በተዘይ ኖሮ ብለሽማ። እንደዚህ አታስቢ፣ ይሄን ሰጥቶሻል። እስካለን አንቺን እናታችንን የመርዳት ግዴታ አለብን እኮ እናቴ። አያች ማለፊያ እሺ ልጄ፣ እንዳልሽ በቃ እንግዲያውስ ሁላችንም ይዛችሁ፣ ሁላችሁም ይዛችሁ ልኝ ኑና፣ የዓመት ማገዶ ይቻላል ልቻል፣ የዓመት ማገዶ ልቻል። እንደውም ለነገሩ ለዓመት ማገዶማ አንቺ ብቻ የምታመጪው ይበቃል። ግን በየመሃሉ በዓል እንኳን ቢኖርብን እንዳንቸገር ሁላችሁም አንድ ላይ ሂዱ ታዲያ አንድ ላይ ሂዱ ታዲያ ከቦሌ ታዲያ ከቦሌ እንዳይተኮ ኮበሌ እንዳይተናኮላችሁ አለች አለች ታዲያ ኮበሌ እንዳይተናኮላችሁ አለች አለች። ወይዘሮ ተገበ ኧረ አታስቢ እናቴ፣ ማንም አይነካንም። በዛ ላይ ወንድማችን አለልን ጠብቀናል ብላ ሰረች ተናግሬ ተናግሬ አለው አትፈልጂ የወንድ ልጅ ትንሽ የለውም አለች በቃ ነሽ በቃ እናቴ ያለች እና ማለፊያ ወጣች ቀዳማዊ ታያ ጥጋቡ ልጅ ሙሉቀን ጋር ቁጭ ብሎ ግን ማታ አደረ ግን ምን አድርጌ ነው ይሄን ሁሉ ግፍ የሚሰሩብኝ ቆይ ቤተሰቦች አይደሉም? እንዴ ቆይ እኔ ማን ነኝ ከየት ነው የመጣሁት ምንድነው ኃጢያቱ ምንድነው ያደረኳቸው አለ አይ ባለንጀራዬ ቀዳማዊ ምን ታደርጋለህ ምንም አላጠፋም ይሄን ሁሉ የሚያደርጉብህ እናቴና አባቴ ሲያወሩ እንደሰሟቸው ከሆነ አባትህ ሁሉን ንብረት መሬት በቃ ሁሉንም ነገር ባንተ ስም ነው ያደረገው፣ እና እሱን ነገር ደግሞ እናትህን በዛ ጊዜ አይሆንም ብትል ደግሞ አይሆንም ብትል ነገር ግን ህጉም አባትህም ወዳንተ ስላዳላ ባንተ ስም ሆነ። ስለዚህ እሱ ደግሞ እህቶችንም እናቶች እናትህንም አናዷቸዋል። አንተን እንዲህ የሚያሰቃዩህ የአባትህን ከተቀበሉ ስለሚመስላቸው ነው አባትህን የተበቀሉ ስለሚመስላቸው ነው አለ ሙሉቀን ቀዳማዊ ራሱን ነቀነቀ። ገባኝ፣ እና ስሙን እንዳዘውርላችሁ አይጠይቁኝም እንዴ? እኔ እምቢ አላልፋቸው፣ አለ እምባው እየተናነቀው። አይዞህ ባለንጀራዬ፣ ሁሉም ያልፋል። አሁን እታች ወንዙ ማዶ ሊሻገሩ ያሉትን ፍየሮች ልመልሳለሁ እና አንተ እዚህ ጠብቀኝ ብሎ ሙሉቀን ወደ ወንዙ ወረደ። ቀዳማዊ መሬቱን በዚያች ቀጭን በትር እየቆፈረ አንገቱን አቀርቅሮ ይተክዛል። እሺ አጅሬው እዚህ ተቀምጠህ ነው የምታገለው? ፀሐይ እንዳይመታት ጥላ ላይ ተጠለለች አንተ እኮ እረኛ ነህ አንተ ጀግና እረኛ ነህ እኮ አሁን ገንዘቦችህ የት ናቸው ብዬ ብጠይቅ የት ናቸው ብለህ ትመልስልኛለህ ጎበዝ አለች ማለፊያ ቀዳማዊ ደንግጦ ከተቀመጠበት ተነሳ በል ካሁን ጀምሮ እረኝነቱን ተላመደው ከዚህ በኋላ መማር ይናፍቅሃል አለች ማለት ነው ማለፊያ የት ነሽ አለች ትብለት፣ ከሩቅ ሆና ማለፊያ ያለችበትን ጠፍቷት። ማለፊያም ጮክ ብላ እዚህ ነኝ አለች። እነ ትብለትም የማለፊያን የድምፅ አቅጣጫ በመከተል ያለችበትን ሲደርሱ ቀዳማዊ ጋር ሲያወሩ ደረሱ። እዩት ብቸኛ ወንድማችን እዚህ ተቀምጦ ነው ፍየሎችን በጸሎት የሚጠብቃቸው አለች ማለፊያ። እረ ጎበዙ እዚህ ነው እንዴ እሱስ ያደርጋል። እንደው እሱ ፈጣሪ የጠበቃቸው ቢውል ነው እንጂ እንደሷ አጣወቅማ አለች። ሂሳይነሽ ስራውን እናስገር ስራውን እናገርለታለን ምን እንደሚከተል ያውቃል። ማታ ሲገባ ጥሩ መቆያ ይቆየዋል አለች ርብቃ። ቀዳማዊ ተነስቶ ወደ ሜዳው የተራራ ክፍል ሲሄድ ሊሄድ ሲል ወደ የት ነው የሚሄደው አለችና ማለፊያ ከጀርባው በኩል ያዘችው። ፍየሎቹን ሰበስብ ነው አለ ቀዳማዊ። ከሚያዝን አስተያየት በሚያሳዝን አስተያየት መጀመሪያ ገደሉ አፋፍ ላይ ያለችውን ፍየል አስወጥተ አለችው። እሺ በቃ ብሎ ወደ ገደሉ አፋፍ መራመድ ጀመረ። እነ ማለፊያ ተከተሉት። መምህር ደረጀ የቀዳማዊን የተሰብ መኖሪያ የሚያሳየውን ልጅ ተከትሎ መንደራቸው አቅራቢያ ደረሰ። ልጁም በርቀት የእነ እነ ወይዘሮ አተጠገብን ቤት አሳይቶ ተሰወረ። መምህር ደረጀ የጠቆመውን መምህር ደረጀም የጠቆመውን መንገድ ተከትሎ ወደ እነ ወይዘሮ አተጠገብ ቤት አመራ። ወይዘሮ አተጠገብም ቁጭ ብላ ተቀምጣ ጥሬ እያነፈሰች ነበርና መምህር ደረጀን ስታየው ብድግ አለች። ማንነቱን አታውቅም። ሰላም ዋሉ ማዘር አለ ደህና እግዚአብሔር ይመስገን ግባ አለች ወይዘሮ አትጠገብ እሱም በተሰጠው ግብዣ መሰረት ወደ ቤት ገብቶ መደቡ ላይ ከተነጠፈ የፍየል ቆዳ ላይ ተቀመጠ ከወዴትን የመጡት በማለት ጠየቀች ወይዘሮ አትጠገብ እኔ የመጣሁት ቀዳማዊ ከሚማርበት ትምህርት ቤት ነው አለ መምህር ደረጃ እሽታያ ታዲያ ምን ላድርግ ልጄ ምን አደረገ ምን አጠፋ አለች ወይዘሮ አትጠገብ ይኸውልሽ ወይዘሮ አትጠገብ እኔ እንግሊዝኛ ትምህርት አስተማሪ ነው ዛሬ ለማስተማር ክፍል ውስጥ ስገባ እሱን ቀዳማዊ ክፍል ውስጥ አላገኘሁትም ነበር። ተማሪዎቹ ስጠይቃቸው ከዚህ በኋላ መማር እንዳልተፈቀደለትና እንደማይማር ነገሩኝ። ከዛ ጉዳዩን ከዛ ጉዳዩን እውነታ ለማረጋገጥ እዚህ ድረስ መጣሁ። እውነታውን ንገሩኝ አለ መምህር ደረጀ ደረጃ።